ናኒና ያ እንግዲህ እንኳን ተወለዳችሁልን ሀፒ በርስደይ ብለናል። ቀሪ ዘመናችሁ የተባረከ የፍቅር ደስ የሚል የፍቅርን ጊዜ የምታሳልፉበት ጊዜ ይሁን። በዚህ አጋጣሚ የማታውቋቸው አላችሁ ብዬ አላቅም። የብሩኬና የአይሚ አድናቂዎች ወዳጆች፣ እንግዲህ የብሩኬን ቤተሰብ የማቃል ብዬ አላስብም። የማታቁም ካላችሁ የብሩኬ ወንድምና የወንድሙ ፍቅረኛ ናት ማለት ነው። የእሱ ነገ ነው፣ የእሷ ደግሞ የተወለደችበት ቀን ዛሬ ነው። እሱ ደግሞ የተወለደበት ቀን ነገ ነው። የአንድ ቀን ብልጫ ይገርማል። መገጣጠም ነገር ማለት ነው። እንኳን ተወለዱልን ማለት ነው። ቀሪ ዘመናቸው የተባረከ የፍቅር የሰላም፣ የጠና ዘመን እንዲሆንላቸው እንመኛለን። ሁላችሁም ምኞታችሁን በኮሜንት አሳውቁ። እንኳን ተወለዳችሁ በርዝዴይ በሉ ማለት ነው። በዚህ አጋጣሚ ግን ማለት ነው ብሩኬና ሀይሚ ቦታ እንዲለቀቅላቸው ይፈልጋሉ፣ እና ቦታ ቶሎ ልቀቁላቸው። ቶሎ ተጋቡና ለብሩኬና ለሀይሚ ቅመሟ ለቀበጧ ማለት ነው ቦታ እንድትለቁ እንፈልጋለን። ምክንያቱም ሀይሚቾን የሚወዱ ቡሩኬን የሚወዱ የሚያደንቋቸው የመዳም ቅመሞች የሰው ፍቅር የሚወዱ ማለት ነው። ሀይሚንና ቡሩኬን እንግዲህ በአራት ልጆች እንግዲህ ከቧቸው። ሰሞኑን ብቻ ሳይሆን ቆይቷል፣ ሚዲያውን አነጋጋሪ ሆኗል። የሚያማምሩ ልጆች፣ የሀይሚና የቡሩኬ ልጆች ብለው እንግዲህ የሚዲያው ላይ ሲመላለስ ነበረ፣ ቆይቷል ካየ ነው እና እኔ ግርም ይለኛል ማለት የመዳም ቅመሞች ምን ያህል ሰው እንደምትወዱ ምን ያህል ለሰው መልካም ነገር እንደምትመኙ ነው ያየትና ያየሁትና ፍቅራችሁን በቃ በሆነ ነገር ነው የምገልጹትና ገረመኝ። እግዚአብሔር ነው የምላችሁና እነዚያን የመሳሰሉ ልጆች ተወልደው እንድታዩ ይርዳችሁ ማለት ነው። ከብሩኬ ሁለቱን ይዞ ሀይሚቸው ቅመማ ደግሞ ሁለቱን ልጆቻቸውን ይዘው አራት እናንተ የተመኛችሁትን እግዚአብሔር ሰቷቸው በፍቅር በጤና ቆይቷቸውን፣ እንደምናይ ተስፋ እናደርጋለን። ገና ልጆች ወጣቶች ሸበላዎች ናቸው። ትልቅ ደረጃ እንደሚደርሱም ተስፋ እናደርጋለን። አድገው ለሌላውም ወጣቶች ምሳሌ እንደሚሆኑ ነው። ብሩኬና ሀይሚ እና የመዳም ቅመሞች የተመኙትን ልጆች እንዲያመጡ የአብና ናኒ፣ ቶሎ ቦታ ልቀቁ ለማለት ነው። የሁሉ ያወራሁት ማለት ነው። ቤተሰቦቼ እናንተም ደግሞ እግዚአብሔር ያልታሰበ እንጀራ በያላችሁበት በስደት ይስጣችሁና እናንተ የምት የምትመኙትን ለእነሱ ደስታ እናንተም ደስታውን የምታገኙ እግዚአብሔር ያድርጋችሁ። እኔ በጣም ነው መወዳችሁ። እኔም የመዳን ቅመም ነኝ። እናንተንም በጣም ነው ማከብራችሁ እና በዚህ አጋጣሚ እነሱም መልካም ልደት እያላችሁ ምኞታችሁን አጋሩንን ማለት ነው። መቼም ብሩኬና ሀይሚን የሚወድ በብሩኬ ዙሪያ የመጡትን ሁሉ እንደምትወዱ ነው ያየሁት። እና ለእነሱም አሁን ሰማንያ ሺህ ምናምን ገብተዋል፣ መቶ ሺህ ይገባሉ በቅርብ ማለት ነው በብሩኬ እና በሀይሚ ወደ ለመቶ ሺ ሁለት መቶ ሺ ራሱ ይገባልና ለብሩኬ እና ለሀይሚ የመዳም ቅመሞች ያላቸው ቦታ ያላቸው አክብሮት ይለያልና መቶ ሺ አስገቡልኝ ወንድሜ ነ ያለ ነው ብሩኬ በደንብ ያስገቡላል። ብሩኬ ማለት ነው ሀይሚዬን በቅርብ ሁለት መቶ ሺ እንደምትገባ ተስፋ እናደርጋለን። ከዛ ደግሞ ብሩኬ ሰርፕራይዝ እንደሚያደርጋት ማለት ነው ስንክ እሷ እንዳደረገችው ማለት ነው እና እኔ ከምንም በላይ የሚገርመኝ ነገር ማለት ነው ብሩኬ ለሀይሚ ያለውን ፍቅር ለመግለጽ ይሆን አላድን። ሴቶች ሲወደዱ ወንዶች ሲወደዱ ፍቅራቸውን ሲገለጽላቸው ምናምን የሚባለው ነገር ይመጣበታል። ብቻ አላቅምና ሀይሚን ያደንቃትና ባደነቃት ላይ ዋክችልስ አድርጎ ሀይሚን ሲያናዳት ነው ብዙ ጊዜ። ምክንያቱም አይሙቅሽ ዛሬ ደግሞ አምሮብሽ አልፎ ብለሻ ሌላትና አይሙቅሽ የሚላት ነገር ያስቀኛ። ብሩኪ አይዞ ሀይምችው የአንተ ብቻ ናት። ምንም ብታደንቃት ምንም ብታሞግሳት ከአንተ ውጭ ወደ ውጭ እሺ ምንም አትፍራ። መውደድን ብታቅ ትደሰታለች የበለጠ ፍቅሩ አይጨምራል እንጂ የምትኮራብህ ወንደም፣ የሚቀንስ ነገር የለም ያው ሰው ስለሆነ ያ ስሜት ምናባት ይሰማዋል። እንዲህ ብዬን ያሰብኩትና ሀይሚን በዛ አጋጣሚ ሲያናዳት አያለውና ያደንቃትና ለምንድን ነው መሸነፍን አትፈልግም ትለዋለች። እና እውነቷን ነው መውደዱን ለመግለጽ ይከብደዋል። ግን ለምንድን ነው እየወደዳት በስስት አይኑ እያያት ምናልባት ብሎ ያስባል ሰው አይደል፣ አይታወቅምና። ለዛ ነው ቤተሰቦች። በዚህ አጋጣሚ እናንተም በያላችሁበት ሰላማችሁ፣ ጤናችሁ በዘት ይበልን። ዛሬ ሀይሚና ቡሩኬ አጠር ባለ ቪዲዮ በወንድሙ ይቶቻናን የመጣው ከዛ አጠር ያለች መልእክት አስተላልፈው ለወንድሙና ለወንድሙ ፍቅረኛ ነው የመጡት ዛሬ ማለት ነው። ቪዲዮ አልሰሩም እነሱም እንግዲህ በያሉ በሰላማቸው ጤናቸው የብዙ ነገ ደግሞ በአዲስ ቪዲዮ እንደሚመጡ ተስፋ እናደርጋለን። እስከዛው እናንተም የመዳም ቅመሞች ጤናችሁ ሰላማችሁ ብዝት ትርፍርፍ ይበልልኝ። ለዚህ ዩቱብ ቻናልም አዲስ የሆናችሁ ሰብስክራይብ በማድረግ የደወሉ ምልክት በመጫን ቤተሰብ እንድትሆኑ በአክብሮትና በትት እናንጋብዛለን። ቪዲዮንም ላይክ አድርጉ አይከፈልበትም። መልካም ልብ ያለው ሰው ብቻ ማለት ነው። ለሁሉም ነገር መልካም ልብ ስለሚያስፈልግ ነው። እና መልካም ልብ ያለው ብቻ ብሩኬና ሀይሚ ደግሞ በሚቀጥለው የእነሱ ልደት መቼም አንድ አይደለም፣ ግን በሆነ ነገር ይመጣሉ ብለን ተስፋ እናደርጋለን። ሰላም።